አረ፣ ወላሂ ሳሚ፣ ክረምት ተናፍቃለች እኔ ራሱ ተናፍቃለች ከዳካታ

ኦዚዬ ቴንክ ዩ እሱማ ቁንጆ። እስኪ ግፍት እስኪ በደምብ ካፕታ ባድርጊና ግፍት አርጊ። ጥያታኝስደና ቆዩ። ግን ሴት ለምን ታቅፋለህ? ሰላም አልልም ብለህ ነበር። እኔ ሰላም አልልም አላልኩኝም። ልጅቷን ሳላውቃት ልታቅፈኝ ስትመጣ ኖ አልኩኝ። ከዛ በኋላ እናንተ ሰላም አይልም አላችሁ። እኔ ኡስታዝ አይደለሁም ወይ ሻህ ስለ መልክ ለምንድን ነው ሰው ከሰው ጋር የምታወዳድሩት? ሰው ከሰው ጋር ለምን ታወዳደራላችሁ? ኢክራም የራሷ ባይደላት ወይ ባልሚኖራት ወደፊት ምናምን የሰው ሀቅ ናት፣ የኔ ሀቅ አይደለችም። አሁን አብራኝ ብትሰራው የሰው ሀቅ ናት። ለምንድን ነው የምታወዳድሩት?

እድሜዋኔ እንትን ልበለው ምሽክል አርገው ምን ረተው ረተው አማምቱ ረተው ለመንስታችን አምኗል ቅስ ብሎ ይለቃችኋል እናንተኮ እናንተኮ ያላችሁትን ነው ተዋት አላላችሁኝ ተዋት ወይ አግባት አላችሁኝ ከዛ ለአገባ ሳስብ ወጠጤ ነኝ የማረባ ሰው ነኝ ገና ይቀረኛል ማቹሪቲ ምናምን ነገር እሱ ለምን ይቺ ልጅ ምን ለራሱ አልተዋትም? ብዬ ለምን ተው እንዴ፣ ዋላ ወለ አባቢ ይሆን አዲገ ማን? እድሜ አይደለም አሁን። ምን ያደርጋል እድሜሽን? ብቆጥረው እናትዬ አንሸሽ ማደሩ። ትንሽ ዘገየህ ለመተው እንዴ ታዉንጃራላላ አብረን እየሰራን እሷም ጌሟን እየሰራች ዩቲዩቡን ገንዘብ እየከፈለን ማስታወቂያ እየሰራን እሷም ተጠቃሚናት፣ እኔም ተጠቃሚ ነኝ። አብረን ተጠቃቀምን። ከዛ በኋላ ይሄ ላይፍ ደሞ እስከመቼ ድረስ ይሄዳል አልን። አይሄድም። ሰው ምን ማድረግ ነበረ? ምን ከዛ በኋላ ላይፍ ደሞ ይቀጥላል። ከሌላ ሰው ጋር መስራት አለብኝ። ከሌላ ሰው ጋር ስሰራ ስታይ ታዲህ እሷ ናት እንትን። እሺ ፍቅር ምንድነው? ሴት እህት የላችሁም? ሴት እናት ምናምን የላችሁም? ወላይ ብሬ ነው። አንድ ወንድ ልጅ የአንድ ሴትን እድሜ ዝም ብሎ ለአገባት ከሆነ እያጃጃ ለማቆየት አለበት። ስራ እየሰራን ነው ብዙ ጊዜ ደግሞ ሴቶች ደግሞ ስራ ቢሆን ከወንድ ጋር ማቆም ያለባቸው ሳይም አለ። ላይፍ ሲሪየስ ይሆናል። ያኔ ሲሪየስ ሲሆን ደግሞ ትዘዋላችሁ እንጂ እኛ በጣም ደህና ነው። ጀስት ኖርማል ሪሌሽን አይኖራችሁም። ግኖር ለምታረጋት አለ እኔ ግኖር እኔ ግኖር አላረግም። በፍጹም ወላሂ በፍጹም። እስካሁን ፎሎ አረጋታለሁ እሷ ናት የማታደርጊ። ወላሂ ፎሎ አረጋታለሁ። እሷ ታዲያ እና ጅላሉ የሚባል ቲዩብ ይሁን ምን ይሁን አላውቅም። ሙሉ ፖድካስት እንትን ብያለሁ አውርቻለሁ እዛ ላይ እንትን ትላለች ጊዜ ወርቅ ነው። ቴንክ ሶ ማች ላይ አዲስ ታምራለች ምንም አዲስ ነገር የለም። ምንም ምንም ከአንዱ አንዱ የሚያዘልልኝ ነው። በጣም ልባም በመላምድ ውስጥ የሚመጣ ፍቅር ላይ ነው። ከኢማን እየራክ ነው። ከየትኛው ኢማን? እንዴት እንደምወድ ይሰማል። ቆንጆ ነው የሰማሁት። ቴንኪ ሶማች ደግሞ ቢሆንም አሁን ሁኔታ እየሰራች ነበር ራሂም ባይዘ ቦልፍሻለሁ ከመጀመሪያ ጀምሮ ደስ የማይል ጽሁፍ ነው ምጽፊ እርኩስ ለሴት ተቆርቋሪ አያድርግሽ። በጣም ቢሩፉል ገና ናት እድሜ ቆንጂ ናት ፌመስ ናት የተረጋጋች ናት። ሶ ከኔ የተሻለ ነው የምታገኘው፣ ከኔ በጣም የተሻለ ልክ የሆነ ነገር እንዳደረጉ ሰው የሆነ ነገር እንዳደረግኩኝ አቅጣጣሉ ልክ

እኔ አላህ ለአንተ ያላትን ይስጥህ። አሚን ግን እኔ አሁን ቆይ፣ ምንድን ነው ያለ ሴት አይኖርም? ግዴታ ማግባት አለብኝ ወይም በካፕል ኮንተንት መጣውና ግዴታ ካፕል መሆን አለብኝ።

ማንተ ነበር ማያት ረ የራሷ አካውንት አላት፣ ከ የተሻለ የፎሎር ኢንጌጅመንት ወሎዬ እየመረድክ ፈጃቸው። ባይ ዘ ወይ በእስልምና ማለት ነው መርፌና ክር ሲሆኑ እስካላያችሁ ድረስ ሀራም ነው። የሰው ልጅ በዝሙት መጠርጠር ቪዲዮ ላይ ስላያችሁ ብቻ ክራም ግን አያልፍበትም። ረ ይለፍበት ብቻ። ክራም ስትል ይከሳል። አዎ ፍቅር ያከሳል። ፍቅር በጥፎ ነው ሲበት ይከተላል። ኦፍ ኮርስ ታንክ ዩ ሶ ማች እንኳን ተሻለላችሁ አንድ ላይ ይውላችሁ ተፈጥሮ ሁለት ሁለት ሆነ የተፈጠረው ሰማይ ካለ ምድር አለ ሰው ካለ እንስሳ አለ ፀሐይ ካለ ደመና አለ ምንድን ነው ጨረቃ አለ ምናምን ተቃራኒ ተቃራኒ እና መገናኘት ካለ መለየት አለ ምርጦች መገናኘት ካለ መለየት አለ አብሮነት ካለ ብቸኝነት አለ ብዙ ነገር ተቃራኒ ነው እና የሰው ልጅ የተፈጠረው ሁለቱም ላይ ሊኖር ነው ሶ አንድ ላይ ታኝ ነበረ አሁን ብቻ ለብቻ ምን ችግር አለ አሁን የመጣላት መባላት ፋይል መዘጋዘግ ። ምናምን ሀሜድ ውስጥ ጋር መግባት አለብን አለብንም፣ እኮ በቃ አንደኛ ማታ እኮ ሲጀመር ከአፕል ሆነው ረጅም አመት ሰርተው ከዛ በሰላም የተለያዩ እንደ ምንድነው ካልተጣላን ደበራችሁ

ፍቅር ግድ ፍቅር የለኝ እኔ እኮ ግራ እኮ የምትገቡኝ ነገር ማለት ነው። ቆይ እናንተ ማለት ነው አንድ እኔ ለማስቀናት ፀጉር የምታሳይ ሴት አልወድም የምለው እኔ ኃላፊነት ሲኖረኝ ነው። እሷ ላይ ከሌለኝ ምን አገባኝ? ለምን ራጎቷ አትሄድም? እንኳን ፀጉሯን ስትከፍት ውላ ስትከፍት ምን አታድርም? ምን አገባኝ? ኃላፊነት ሲኖራችሁ እህታችሁ ስትሆን ወይ ብቻ በቃ ኃላፊነት ሲሰማችሁ ነው። እኔ ደግሞ ኢክራም ላይ

እና እ በደብነው እን ቦታ ነበረኝ ቦታ የለኝም አልኩኝ። እ ክራምን ጠላት አሉ ታስጠላኛለች አልኩኝ። እበ ግን በቃ ሁሉም ነገር እንደዚህ አይቀጠልም። አን እድሜ መጫወቻ እንጂ ምን አለ እንደው ምን አለ እንደው አላህ እንደው ምን አለ ምን እንደምኝ ታውቃላችሁ? በህይወቴ ምን አለ እንደው ኢክራም አሁን 17 አመቷ ቢሆን ምን አለ 16 አመቷ ቢሆን ወላሂ አይ ጅም ነገሮችን የማስተካከል እድሜዎች ይኖረን ነበር። በእናትህ ኬክ ያየኸው እኮ ምን አባሽ ነው? አሁን እንዴት መሰላችሁ? እድሜን እድሜ ሲወልድ እድሜዋን በላኸው። ምን የምትለው እድሜዋን በላኸው እድሜዋን በላኸው እድሜዋን በላኸው። እኔም ደግሞ ኃላፊነቱ እየሰፋ ይመጣል እኔ ላይ ሶ በቃ ምን አለ ልጅ ብትሆን ልጅ ስላችሁ አሁን ትልቅ እራት እያልኩኝ እኮ አይደለም ግን፣ በእስልምና አጋጣሚ ሆኖ በቃ ሀያ አምስት ነው እሱን አሁን ሬድ ውስጥ

በማበላሸት በደም ያውላችሁ። አሁን ከብዙ ሴት ጋር ሊታኝ ይችላል። በደንብ ነገሮቹ ከተበላሹ ወደኋላ የሚመለስ ልባይ ነው። ወደኋላ ብመለስም እኮ ብዙ ጥፋት ጠፍቷል። ምናም አሪፍ ነው። በጣም የምፈልገው እሱ ነው። ወላሂ

ወንድ ልጅ ብሬክ አፕ ላይ ማለት ነው፣ ወይንም ደግሞ ሰው ሲለያይ ወንድ ልጅ አባሮ ብቻ ላይ ሊሆን ይችላል፣ ተባሮ ሊሆን ይችላል፣ ተባሮ

ወላይ ብለን እኮ ነው የምላችሁ እንዴ እኔ ማን ነኝ እኔ ማን ነኝ የትኛው ሰክሰስፉል ሆንኩ ሰው ነኝ የትኛው ቆንጂዬ ሰው ነኝ የትኛው ዝነኛ ሰው ነኝ የትኛው የማንተኛ ሰው ነኝ እኔ እኮ ማባረው ልባረርም ይችላለሁ ተባርር ሊሆን ይችላል ተክጄም ሊሆን ይችላል አዘችም ታይም ክጄም ሊሆን ይችላል ግን ወንድ ላይ ብቻ አትቀስም አሁን የሆነ ነገር ቢለፈለፍ ማለት ነው ወይ የሆነትን

ግምት መቶ ቆንጆ ናት። እኔ የምርጫ ችግር የለብኝም፣ እና ከቻላችሁ እንደውም እኔ ምመለምለው ልክ እንደ ኳስ ተጫዋች የሆነ ነሶ ያግባል አግቡ አግቡ። ወላሂ ለአዚሁ መቶ ፐርሰንት ንገራችሁ ያላበላሻቸውም እንከባከባቸዋለሁ። ራሳቸውን እንዲሆኑ አድርጋቸዋለሁ። የማይረባ የማይረባ ቦታ ከሚሄድ ጠብቃቸዋለሁ። ሰ ከኔ ጋር የምታቸው ሴቶች ወይ ሪስፔክት ይኖራቸው ወደ አይደለም፣ ከኔ ጋር የሚሆኑት እንዲህ እየተሳደባችሁ ምን እያሉ ስለሚያቆኝ ነው። ስርዓት ስላለኝ ነው። ሴፍ ስለሚሆኑ ነው። ኔ ጋር እኔ ጋር ሲሆኑ የወንድ ልጅ የመረመጥመት ጥያቄ ስለማይጠየቁ ነው። ከሌላ ሙንድ ስለሚከላከላቸው ነው። ይቃ ሌላ ታሪክ የለውም። እርጋታ ምናምን የምትል የምትልውልህም ማለት ነው ከኔ በፊት ክረምን የሚያጋት አንድ ኮመንት ላይ እርጋታ ብሎ የሚጽፍ ነበረ። የለም ሚሻል ሲገኝ ምን ያስከፋል? ሽሽ አንተና ኢክራም በጭር ተቃጭ ሞዝ ነው የሚለየን ተባብለን የውዴ ሞቱ ዘገየ እኛ ተለያየን። እንዲ ብዙ ጊዜ ከጓደኞች ጋር ለበርግ